አድማጮቻችን ኤፍኤም አዲስ ዘጠና ሰባት ነጥብ አንድን እያደመጣችሁ ትገኛላችሁ። ከመሰንበቻ ጋር ስላላችሁ እናመሰግናለን። ያሳለፍነው ሳምንት ላይ ተጠባቂ ከነበሩ የዓለም አትሌቲክስ የማራቶን ውድድሮች መካከል አንዱ የቺካጎ ማራቶን ሲደረግ በዓለማችን አምስተኛ የሆነውን ፈጣኑን ሰዓት ኢትዮጵያዊቱ አትሌት አስመዝግባለች። ሀዊ ፈይሳ እንግዲህ ሀዊ የቺካጎ ማራቶንን እጅግ በጣም ፈጣን በሆነ ሰዓት ነው ያጠናቀቀችው፣ ሁለት ሰዓት ከ14 ደቂቃ ከ56 ማይክሮ ሰከንድ ማለት ነው። ለማንኛውም ይህንን ሴቶቿን አስመልክተን ብናገኛት ብለናል። ሀዊ እንደምናለሽ? ደና እግዚአብሔር ይመስገን። ከድካም በኋላ ነው የተገናኘ ነው። እና ቺካጎ ማራቶንን ከዚህ ቀደም ውድድሮቹን የማየት እድል እንደነበረች ተስፋ አድርጋለሁኝ። በተለይ ደግሞ ፈጣን ሰዓቶች የሚመዘገቡበት ነው፣ አመቺ ነው ለጥሩ ሰዓት ይባላል እና ከዚህ ቀደም እንደው ያየሻቸው የቺካጎ ማራቶን ድሎች እነማን ሲያሸንፉ አይተሻል? ምን ነበረ እንደው የነበረሽ እቅድ እነሱን ስታይ አምና ዜሮ ዘጠኝ ሮጥችው ኬንያ ስትሮጥ ያየው ነበረ ሳይ ም የኔ አላማ ለወደፊት ጥሩ ውጤት እንዳመጣ ጠንካራ ሁኜ እንደሚሰራ እሷ ላይ አይቻለሁ። ስለዚህ እቅድ ነበረች ከመጀመሪያም። አዎ እንደው ወደ ዘንድሮ እንመለስና የዘንድሮ የቺካጎ ማራቶን ያው ፈጣን ሰዓት የተመዘገበበት ነው። ካስቀመጥሹ ግብ አንጻር እንዴት ነበረ ውድድሩ? አዎ በእርግጥ ቺካጎ ማራቶን ማለት በጣም ትልቅ ውድድር ነው። ከባድ ምትሪ ውድድር ነው። እኔም መጀመሪያም ታርጌት አድርጌ እነሱ ሲቀበሉኝ ታርጌት አድርጌ የኔ ኮች ሲያሰራኝ ነበረ። ለቺካጎ ማራቶን በጣም ዝግጅት ትልቅ ዝግጅት አድርጌ ነው ብዙ ወር የሰራሁት። ከዛ በኋላ እዛ ከደረስኩም ከዚህም ኮች እንደሚያሸንፍ ነግሮኝ ነው ሄርኩት። ከፈጣሪ ጋር ጠንካራ ሆኜ እንድሮጥ አድርጎኛል። በጣም ፈጣን ሰዓት የሚመዘገብበት ነው እና ከሰዓት አንጻር እንደው ሁለት ሰዓት ከ14 አካባቢ ወይ ደግሞ ከዛ ያነሰ ሰዓት ለማምጣት ነበር ያቀት ምን ነበር ያቀዳችሁት? ሰዓት ላይ ሰዓት ላይ እኛ ያሰብነው ቢያንስ ከዚህ በታች ራሱ አስቤን ነበር አንዳንድ ጊዜ እንዳሰብኩ ላይሆን ይችላል። ውድድር ላይ ብዙ ነገር ያጋጥማል። ዋናው አስራ አራት ቤትም ለመሮጥ ነው የኔ ታርጌት የነበረው። ይሄን በመሮጤ ደግሞ በጣም በጣም ደስተኛ ነኝ። በጣም ደስ ብሎኛል። ወደፊት ምን ታስቢያለሽ? ሪከርዱ ከእጃችሁን ወጥቷል። አንቺም ትዕግስት አሰፋን ፈጣን ሰዓት ነው ያላችሁና እንደ እቅድ ምን ታስቢያለሽ ሀዊ? እኔ አሁንም እንደዚህ መሮጥ የቻልኩት በጣም ሰርቼ ነው። የኔ አሰልጣኝ ገመዶ ደደፎ እሱን ምክር ሰምቼ ነው። ለዚህ ከፈጣሪ በታች ለዚህ ውጤት እያበቃሁት አሁንም ጠንካራ ሆኜ ለመስራት እሱ የሚለኝ ኮች፣ የራሴ ኮች የሚለኝ ሰምቼ በጣም ከዚህ የበለጠ ትሬኒንግ እንደሚጠብቀኝ ያውቃለሁ። ሰርቼ ከዚህ በታች ሰዓት ለመሮጥ ዝግጁ ነኝ እና ለሀገሬ ወርቅ ለማምጣት ወደፊት ለኦሎምፒክ ላይ ዝግጁ ነኝ። ስለዚህ ሪከርዱንም እንሰብራለን ወርቁንም በእጃችን እናስገባለን የሚል ህልምና እቅዳለች ማለት ነው። እሱ ፈጣሪ ነው ማቆን እንደ ሰው ያው ታቅጃለች። ጤና ከሰጠኝ ጤና እና እድሜ ከሰጠኝ ፈጣሪ ለምን አትሌት ምን እንደሚያጋጥም አታውቅም። ስለዚህ ጤናና እድሜ ከሰጠኝ እኔ ወደፊት ነው እንጂ ወደኋላ የለም። ሰዓትም ከዚህ የሮጥኩት በታች እሮጣለሁ ብዬ አስባለሁ። ቀጣይ የትኛውን ማራቶን ነው የምትሮጩ? ለንደን ወይስ ደግሞ ቫሌንሽያ? የት እንደምሮጥ አላውቅም። እሱ የሚያውቀው የኔኮች ብቻ ነው። ስለዚህ አንቺ ሁሌ በተጠንቀቅ ዝግጁ ነሽ። እኔ ሁሌ ዝግጁ ነኝ። እሱ ያለኝ ቦታና እሱ የሚያዘጋጅልኝ ውድድር ላይ ነው የሚወዳደረው። በጣም ደስ ይላል። እናመሰግናለን። እሺ፣ እኔ በጣም አመሰግናለሁ።